ወይ እንዴት! አስማረ ምትቀመጥ ቀምሰን እንምጣ እንጂ ቁርስ። ምኑን ብለህ ና ማላ ወጠንኩ፣ እናቴ አለምተኛ። እስካሁን ስናስብ አለምተኛ ነህ፣ ለነገሩ እንዳሉት መሰል። አንተ ምንህ ተነካ? ምን ተነካ ትለኛለህ አስማረ። ምን ማለት ነው? እንዴት ያለውንስ እንዴት ጃዲን ሁሉ ጠቅሎ ጥሎ እንደዚያ ሲያማስነኝ እንዴት! አንተን እኮ መንገድ ነው ቢያረግህም አይፈረድበት ነገር ባህ ነው። እኔን እኮ ደጅ ድረስ መጥቶ ነው አንተ አለመኖር የንሰልሉ ምሽቴን እንዲያስደነበራት እናንተ ደጅ መጣ እንጂ ያን ያህል አርጎኝ እንኳን ይሄን ያህል እኔን ቢመታኝ ይሻላል። እኔን ቢመታኝ ይሻላል። ይልቅ አሁን ያህንም ለማድረግ እኮ አሁን ይህን ጠብቀን ለመምታትም ለማግኘትም እኛ ጠንከር ማለት አለብን። እንብላና ደህና ውሃም ጠጥተን መጠን ደግሞ እንደገና እንፈልገው። እሱም በቃ ገብቷል ብሎ ሊወጣ ይችላል። ተው፣ አልሄድም ዛሬማ፣ አንድ ነገር ሳሪስ ደጀ አልጋ ደጀ ተመልሼ አልሄድም። አይደለም፣ ይኸውልህ በልተን ጠንከር ብለን መጠን እንይዘዋለን፣ አናጣውም። ሲጀመር አሁን በባዶ ሆዳችን እንዲታልከም ብለን እንትን ብንለው ብናገኘው እንኳን ልንጠቀም እኮ ይችላል። ፈርጠም ያለ ነው። አይተዋል

ያኔ አግኝተን በቃ እንደምንሆን እናደርጋለን። አሁን በደከመ ወዳችን እናርጓለን። ብናገኘው ምን ሲነግር ማሰማ አልሄድም። እንዴት ያለ ሰው ነው እናንተ? እኔ ነበር እንግዲህ እኔ ምን ምን አደርጋለሁ። ዙሮ ዙሮ እዚህ ህልቅ መስለኝ ዛሬ ተደፍሬ የማላውቀው ይህን ያህል እንኳን ይርባ ጠብ የተጣላሁት ሰው የለኝ። ተሰው ጋር አልነጋገር። ማን ነው እንደሆነ ነው እንደው መጥቶ ደጅ ድረስ እንደው መሽቲን ያስደነበራት? አይ ማን ነው የከፈለችው ሰው ብቻ ሊሆን አይችልም። ታኔ ሌላ ቅራኔ ያለበት እኔን በደም የሚፈልገኝ ሰው ወይም ደግሞ እኔ ለመጉዳት የሚፈልግ ሰው ታልሆነ በቀር ማንም አባቱ ደጅ ድረስ ተተብሎ አይመጣል።

ገንዘብ ተከፍሎት በገንዘብ ነው እየተጫወተብን ያለ። አሸብር ነው ሰው። እንዲሁም አሸብር ነው ሰው።

ብርቄ! አረ አረ አረ፣ እኔ ነኝ። እንደው አስደንግጫቸው። ብርቄ፣ እኔ ነኝ፣ እኔ ነኝ። በሀሳብ ስንክር ብዬሽ። አረ፣ ዳምጦ ነኝ፣ ዳምጦ ነኝ፣ እኔ ነኝ። አሴታችሁ በላኋቸው። እኔ ነኝ እዚህ ሃሳብ እያንሰላስልኛ ይላል። ደህና ነው፣ እዚህ ልቆይ ሁኔታውን ሁሉ ሊያው ብሎ ቁርጡን ካላወቁት አልገባ በስጭት ወኛ

ይንስ ተደብቆ ገሎኛል። ገሎኛ አንተ ደህና ነኝ እሱማ ኧረ እንትን እኮ ነው። ተደብቆልሽ በዚህ በላይ በላይኛው መንደር በዚህ በኩል እኮ ነው። በዚህ በላይ በእናስላማው መንደር

አቡሽ፣ አቡሽ፣ አያስማር፣ ዋ! ምን ሁነህ ነው የምትሮጥ? ደህና የለህም? ማነው? አላለየሁትም። ሰውዬማ እንዳሉት መሰል በተናጠል ነው እየተጫወተብን ያለ።